ነገ ባሕይራ ኢንሻአላ፣ ነገ በጀነት። ይህ የመጨረሻ ቪዲዮ ነው ስለ ወንድሜ መሐመድ ሰዒድ። ሰላም አለይኩም እንዴት ናቸው? ውድ የአብዲት ቤተሰቦች፣ ዛሬ ይዤላቸው መጣሁት ስለ ወንድሜ መሐመድ ሰዒድ አንደነግርላቸው ነው። ያንን ምንድን ነው ሚዲያ ላይ ያየሁት አንዳንድ ነገራቶች አሉ። በጣም ደስ ያላለኝ ነገር ነው ማለት ነው። በስለሆነ እንደምታውቁት ወይ ጥሩ ነገር ተመልካም ነገር ተናገር ወይም ዘመን በል የሚባል ነገር አለ እና ባለፈው ወንድሜ ሙሀመድ ሰዒድ አላህ ይራሙ አላህ በራሕመት አይኑ እና ከሞተ በኋላ በተለያዩ ሚዲያዎች ላይ የተለያዩ አስተያየቶች እያዩ ነበር እና ይሄ ጽሁፍ በጣም አናዱ ነበር። አንድ ፌስቡክ ላይ የተጻፈ ጽሁፍ ነው። አንድ ሙስሊም ዘፋኝ ወይም ዘመናዊ ዘፋኝ እነሱ ሙነሽድ ብሎ የሚጠሩት አርፎ አልሐምዱሊላ ብሎ ፖስት አድርጎ ነበር እና ይህንን ተከትሎ ብዙ ሰዎች ጥሩ ያልሆነ ፖስቶችን እየፖስቶቱ ነበር ሚዲያ ላይ ማለት በጣም በቃ እንደዚህ አይነት ሞተ ብላችሁ እንዴት አዝናላችሁ እንዴት ሆናላችሁ ምናምን ብሎ ራሳቸው የጀነት ካርድ ያዙ ሌላውን ጀሃነም ሲፈልጉ የሚያስገቡ ሌላውን ጀነት የሚያስገቡ በእነሱ አመለካከት ሌላውን ትክክል ይሆኑ እነሱ ትክክሉን ሌላ ሰው ትክክል ያሉት ሆነ አርጎ የሚያስቡ ሰዎች ሚዲያ ላይ በጣም አጋጥሞ ነበር። ይሄ በጣም በጣም በጣም ስታዝ ነው። እያንዳንዳችን ጥፋተኛ ነን። ሁሉ በእኔ አደም ኸጣና ረሱላ ሰለላሁ ዐለይሂ ወሰለም ያሉት እያንዳንዱ ሰው ስተተኛ ነው። ጥፋት የማያጠፋ ሰው የለም። ምናልባት ሰው ነው ተሳስቶ አጥፍቶም ሊሆን ይችላል። ነገር ግን በዚህ ደረጃ የራስን ወንድም ዝቅ ማድረግ ከሞተ በኋላ መውቀስ መጥራት ለምን አስፈለገ? ይህ ከየት የመጣ ነው? ይህ ነገር ትክክል ነው ላ ታስባላችሁ ወይ? በየተለያየን ኮመንት ላይ አንዳንዱ እንኳን ሞት የሚልም አለ። በጣም የሚቀፍ ከአንድ ሙስሊም የማይጠበቅ ሁላችንም ሙስሊም እስኮል ድረስ ወንድማሞች ነው። ሰው ወንድሙ በዚህ ደረጃ እንዴት በመሞቱ ይደሰታል? ይሄ በጣም አናዶኝ አበሳጭቶ ነበር እና ስለ ሙሀመድ ሰዒድ በጣም ብዙ መልካም ነገሩ ሲነገሩ ነበር። ባለፈው ሰምታችሁ ሊሆን ይችላል ሁላችሁ ማለት ነው። እና በጣም ብዙ መልካም ነገር ልጁ፣ አልሐምዱሊላህ አላህ ሲወፍቀው ራመዳን ሀያ ሰባትን መዲና ላይ ነው ያሳለፈው። ቤተ ለሐራም ላይ ነው ሰላቱን ሰግዶ የሰያሰባት ለሊቱን አሳልፎ፣ ራመዳንን ዛጾሙ መዲና ሂዶ ረሱል ሰለላሁ ዐለይሂ ወሰለም ቀብር ዘይሮ ከዛ መተው እኮ ነው። ሐሙስ ማታ ሞቱ፣ ጁማ የተቀበሩ። በጣም ብዙ ሰዎች በሱ መሞት በጣም ብዙዎች አዝነዋል፣ ደንግጠዋል። በጣም የብዙ ሰዎችን ቀልብ ስበዋል። ከልጁ ባህሪ እየሰማሁት አንዳንድ ነገራቶች አሉ። መሐመድ ሰዒድ ማለት ይላሉ ብዙ ሰዎች ሲናገሩ በሱ አጠገብ ሰው የማይታማ ሰው፣ የራሱን ችግር አሳልፎ የማይናገር ሰው፣ ለሙስሊሙ አንድነት በጣም የሚጨነቅ ሰው ነው ይባላል። በጣም ከዚህ አልፎ ደግሞ ሀፊዝ አልቁራን ነው። ለሰባትና ለስምንት ዓመት ተራዊ የሚያሰግድ የነበረ ልጅ ነው ይባላል። በጣም ብዙ መልካም ነገር ያላቸው ወንድሞችን በጥቂት ነገር መተቸት በጣም አግባብ አይደለም። ልክ ነው ብዬም እኔ አላስብም። እንደዚህ ባይደረግም ጥሩ ነው። ሁላችን መሐመድ ሳይድ መሞት ያላዘን የለም። ሁላችንም ደንግጠናል፣ አልጠበቅንም። እኛም ያላህንን እንግዲህ ወደ ሱም ተመላሾች ነን። አላህ የሁላችንንም ክታም አላህ ያሳምርልን። ወላሂ ከሁሉም ነገር አሁን በጣም የሚያስጨንቀው እና በጣም የሚያሳዝነው ሌላው ነገር ማሜ የአራት ልጆች አባት ነው እና አራት የቲም ህጻናቶችን ነው ጥሎ የሄደው። ሁላችንም በምንችለው አቅም እንግዲህ ባለቤቱን ብናግዛት፣ ሰፖርት ብናረጋቸው፣ የተወሰነ ነገር ብናግዛቸው የተሻለ ይመስለኛል። ጊዜው ከመሄዱ በፊት ሁላችንም የአቅማችን እንድንረባረብ ለማስታወስ እና ለመናገር ያህል ነው። አካውንቱን ካፕሽን ላይ አስቀምጣለሁ። ሁላችሁም ይህም ቪዲዮ ሼር ዲዩት በማድረግ ለብዙዎች እንዲደርስ ብታደርጉ የአጅሩ ተካፋይ ትሆናላችሁ። አላህ እንግዲህ እሱን ማረፊያውን አላህ ያሳምርለት ከወደዳቸው ከናፈቃቸው ነብይ ጋር ጉርብትናን አላህ ያወፍቀው፣ አላህ ይዘንለት፣ ለእኛም አላህ ይዘንልን። አላህ ክተማችንን ሊያሳምርልን ነው። አሰላሙ አሌይም መሐመድ ሰዒድ ወላሂ፣ ሁለት የሚገራርሙ ባህሪዎች አሉት። የእኔ ቤተሰቦች መሐመድ ሰዒድ የመጀመሪያው ጓደኞቹን ለማንም ሰው አያማም እና አንድም ቀን ሰው አንድ ሰው አምቶ አያውቅም፣ በሐያቱ በህይወት ዘመኑ በሙሉ ወላሂ። ሁለተኛው ደግሞ መሐመድ ሰዒድ በህይወት ዘመኑ በሙሉ አንድ ቀን ቸግሮኛል ብሎ ያቅም የመጨረሻ ባለው የሚብቃቃ እና በጣም በጣም በጣም በቃ ችግሩን ለአላህ ካልሆነ ለማንም ለሰው የማይናገር ልጅ ነው። ከማለኝ ከደጃፈ ቆም ያለ እዝነትና ምረት ይህን